ሰላም ሰላም እንዴ ናችሁ? ውድ የሚል ዩቲዩብ ቻናል ቤት ሰዎቼ፣ በቅድሚያ ለዚህ ቻናል አዲሱ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ መለቃቸውን አዳዲስ ጠቃሚ የስነ ውበት እንዲሁም የጤና ነክ መረጃዎችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው አዲስ የሆናችሁ ሰዎች ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ምንጊዜም ቢሆን በዚህ ቻናል ላይ ስለ ምክሮችን የምታገኙበት እንዲሁም በቀላል መንገድ በቤታችን ውስጥ ደግሞ ስነውበታችን የምንጠብቅባቸውን ዘዴዎች በየቀኑ በስፋት ስለ ጤና እንዲሁም ደግሞ ስለ ስነውበት የማስተምርበት ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬው ቪዲችን ላይ ደግሞ የምንመለከተው ለሴቶች ነው። ዳሌን ለመጨመር መመገብ ያለብን ምግቦች እንዲሁም ደግሞ በተፈጥሯዊ መንገድ ዳሌን ለመጨመር እንዲሁም መቀመጫችን ትልቅ እንዲሆን ለማድረግ ምን መንገዶችን መከተል አለብን? በአጭር ጊዜዎች ውስጥ እንዴት የዳሌ ጡንቻችንን ማሳደግ እንችላለን የሚለውን አጠር አድርጌ በስፋት ማብራራላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። መቀመጫና ዳሌ ለመጨመር ሁላችንም እንፈልጋለን። ነገር ግን መቀመጫና ዳሌ አንዳንድ ጊዜ በተፈጥሮ የሚሰጥ ነገር ሲሆን በተፈጥሮ ከመሰጠትን ባሻገር በራሳችን የዳሌ ጡንቻችንን ማጠናከርና ማሳደግ እንችላለን። መቀመጫና ዳሌን ለመጨመር በተፈጥሮዊ መንገድ የሚከተሉትን ማድረግ ይቻላል። የመጀመሪያው ተገቢ የአካል ብቃት እንቅስቃሴዎችን ማድረግ ነው። ብዙዎቻችን ዳሌና እንዲሁም ደግሞ መቀመጫችን ትልቅ እንዲሆን የተለያዩ የስፖርት እንቅስቃሴዎችን መስራት ይኖርብናል። ነገር ግን ብዙዎቻችን ስፖርቶችን እንጀምርና እንሰላቻለን። ታዲያ የአካል ብቃት እንቅስቃሴዎች በምናደርግ ጊዜ እጅግ በጣም ከምላችሁ በላይ ጡንቻዎቻችን እንዲሁም ደግሞ የሰውነታችን ክፍሎች እየዳበሩ እየጠነከሩ እየሰፉ ይሄዳሉ። የትኛውም የዳሌ አጥንት ብቻም ሳይሆን የትኛውም የአካል ብቃት እንቅስቃሴ በምታደርጉ ጊዜ አብዛኛውን የአካል ክፍሎቻችን ጡንቻዎቻችን እየዳበረ እና እየሰፋ አጥንታችን እየጨመረ ነው የሚሄደው። ታዲያ የዳሌ ስፖርት በምሰሩ ጊዜም የዳሌዎቻችሁ አጥንቶች እየሰፉ እንዲሁም ደግሞ መቀመጫችሁ እየጨመረ ይሄዳል ማለት ነው። ብዙዎቻችሁ ግን በዚህ ላታሙ ትችላላችሁ። ለምሳሌ እንደ እስኳትና የተለያዩ የመቀመጫ ጡንቻዎችን ለማሳደግ የሚጠቅሙ እንቅስቃሴዎችን አዘውትረው ማድረግ። እነዚህ የዳሌ እንቅስቃሴዎች የጡንቻ መጠንን በመጨመር ዳሌውና መቀመጫውን እንዲጨምሩ እንዲሰፉ ያደርጋል። ሁለተኛው ደግሞ ዳሌንና መቀመጫን ለማሳደግ እጅግ በጣም በዋነኝነት የሚረዳ ነገር ተመጣጣኝ ምግብ መመገብ ነው። እንዲሁም ደግሞ ጡንቻዎችን ለማጠናከር አጥንቶቻችንን ለማጠናከር የሚረዱ ገንቢ የሆኑ ምግቦች አሉ። ታዲያ ፕሮቲን የበዛባቸው ምግቦች መመገብ፣ ለምሳሌ እንደ እንቁላል፣ ዶሮ፣ የመሳሰሉትን ጥራጥሬዎችን ያሉ ምግቦችን መመገብ የዳሌ ጡንቻዎችን ለማስፋት እጅግ በጣም ወሳኝ ናቸው። ጤናማ ቅባቶችን መመገብ፣ እነዚህ ምግቦች ለጡንቻ እድገትና ለጤናማ የሰውነት ቅርጽ እጅግ በጣም አስፈላጊ ናቸው። ሶስተኛው ደግሞ በቂ ረፍት ማግኘት ነው። በቂ ረፍት ጡንቻዎች እንዲያድጉ በቂ እንቅልፍ ማግኘት ደግሞ እጅግ በጣም አስፈላጊ ነው። ቢያንስ በቀን ከሰባት ሰዓት እስከ ስምንት ሰዓት መተኛት ይመከራል። አራተኛና ሌላው የመጨረሻው ነገር ደግሞ ውጤቱን ለማየት አዘውትረው የአካል ብቃት እንቅስቃሴ ማድረግ ነው። ምክንያቱም ከላይ ቅድም እንዳልኳችሁ ብዙዎቻችን ስፖርት ጀምረን ለትንሽ ጊዜ ብቻ እንሰራና እንሰላቻለን ነገር ግን የዳሌ ጡንቻዎችን ለማሳደግ ዘውትር በተከታታይ ቢያንስ ለሳምንት አራት ጊዜ በተከታታይ ወጥራችሁ ስፖርት መስራት ይኖርባችኋል። ይህንን የምላችሁ እንግዲህ እኔም በራሴ የሞከርኩትና ለውጥ ያየሁበት ነገር ስለሆነ ነው ማለት ነው። ስለዚህ ቢያንስ በሳምንት ውስጥ በሳምንታችን ውስጥ አራት ጊዜ የዳሌ ጡንቻዎችን ለማሳደግ የሚረዱ ስፖርቶችን መስራት እጅግ በጣም ዳሌን ለመጨመር እንዲሁም ለማሳደግ ይረዳል። ታዲያ በዋነኝነት እንግዲህ የአኗኗር ዘይቤ ማሻሻል ደግሞ እጅግ በጣም አስፈላጊ ነው። የአኗኗር ዘይቤ ስላችሁ በተመጣጣኝ መንገድ ስፖርት መስራት እንዲሁም ደግሞ ስፖርት ከሰራችሁ በኋላ ጡንቻዎችን ለማሳደግ የሚረዱ ገንቢ የሆኑ ምግቦችን መመገብ ነው። ታዲያ እነዛ ምግቦች ምን ምን ናቸው የሚለውን አሁን ከታች የምነግራችሁ ይሆናል። ዳሌ ለመጨመር የሚረዱ ምግቦች በዋነኝነት ጡንቻን ለመገንባት የሚያግዙ ፕሮቲን የበዛባቸው እና ጤናማ ቅባቶች ናቸው። ከእነዚህም መካከል አሁን ዘረዝርላቸዋለሁ። የመጀመሪያው ፕሮቲን የበዛባቸው ምግቦች መመገብ ነው። እስፖርት ከሰራችሁ በኋላ ፕሮቲን የበዛባቸው ምግቦች መመገብ ያ የሰራችሁት ስፖርት ማለትም ጡንቻዎቻችሁን ለማጠናከር እንዲሁም ጡንቻዎቻችሁ የሰፋ እንዲሆን ለመጨመር ይረዳቸዋል። ፕሮቲን የበዛባቸው ምግቦች ዶሮ ዶሮ የጡንቻ እድገትን ለማፋጠን የሚረዳ ጥሩ የፕሮቲን ምንጭ ነው። ሌላው ደግሞ አሳ ነው። በተለይ እንደ ሳልሞን እና ቱና ያሉ የአሳ ዝርያዎች በኦሜጋ ስሪ ፋቲ አሲድ የበለጸጉ ሲሆኑ ይህም ለጡንቻ እድገት እጅግ በጣም ይረዳል። ሌላው ደግሞ እንቁላል ነው። እንቁላል ሙሉ ፕሮቲን የያዘ ሲሆን ለጡንቻ እድገት እጅግ በጣም አስፈላጊ የሆኑ አሚኖ አሲዶችን። ስለዚህ እንቁላልን እንቅስቃሴ ወይም ደግሞ ስፖርት ከሰራችሁ በኋላ መመገብ ጡንቻዎቻችሁን ለማጠናከር እና ጡንቻዎቻችሁን እንዲሰፉ ለማድረግ በጣም ዋነኛው መንገድ ነው። ሌላው ደግሞ ጥራጥሬዎችን መመገብ ነው። እንደ ምስር፣ ባቄላ እና ሽምብራ ያሉ ምግቦች የፕሮቲን እና የፋይበር ጥሩ ምንጭ ናቸው። በሁለተኛ ደረጃ ደግሞ አመጋገባችን መሆን ያለበት ጤናማ ቅባቶችን መጠቀም ነው። ጤናማ ቅባቶች ምን ምንድ ናቸው ካላችሁ፣ ለምሳሌ አፍካዶ። አፍካዶ በጤናማ ቅባቶች እና ፋይበር የበለጸገ ሲሆን ይህም የጡንቻ እድገትን ይረዳል። ሌላው ደግሞ የለውዝ ፍሬዎችን መመገብ ነው። እንደ አልመንድ፣ ዋልነትስ እና የኦቾሎኒ ያሉ ፍሬዎች ጤናማ ቅባቶች እና ፕሮቲንን ይይዛሉ። ከስፖርት በኋላ ወይም ከእንቅስቃሴ በኋላ እነሱን መመገብ እጅግ በጣም ጡንቻዎችን ለማጠናከር እና ለማስፋት ይረዳቸዋል። ሌላው ደግሞ ሙሉ እህሎችን መመገብ ነው። እንደ ቡናማ ሩዝ፣ አጃ ያሉ ምግቦች ውስብስብ ካርቦሃይድሬትን ይሰጣሉ። ይህም ለጡንቻ እድገት እጅግ በጣም ለግንባታ አስፈላጊ የሆነ ኃይልን ይሰጣል። ሌላው ደግሞ የወተት ተዋጽኦዎችን መጠቀም ነው። ወተት፣ እርጎ የመሳሰሉትን ከስፖርታዊ እንቅስቃሴ በኋላ ብትጠቀሙ የዳሌ ጡንቻዎቻችሁን ለማጠናከር፣ ለማስፋት እጅግ በጣም ወሳኝ የሆኑ የምግብ ስብስቦች ናቸው ማለት ነው። ስለዚህ በዋነኝነት ዳሌ ወይም ደግሞ መቀመጫችሁን ለማስፋት ከፈለጋችሁ፣ እንዲሁም መጠኑን ለመጨመር ከፈለጋችሁ በመጀመሪያ ስፖርት መጀመር ይኖርባቸዋል። ታዲያ ከአመጋገብ ለውጥ ጋር የተያያዘ ስፖርት መስራት እጅግ በጣም አስፈላጊ ነው። በመጀመሪያ ግን የዳሌ ጡንቻችሁን ለማጠናከር እንዲሁም ደግሞ ዳላችሁን ትልቅ ለማድረግ ዋነኛ እና ዋነኛ ነገር ስፖርት መስራት ነው። ስፖርት ከጀመራችሁ በኋላ ደግሞ እነዚህን ትክክለኛ የሆኑ አመጋገቦችን በመመገብ በአጭር ጊዜ ውስጥ የሚያምር የሰውነት አቋም ለማምጣት ይረዳችኋል ማለት ነው። ታዲያ ይህንን ስላችሁ እኔም አድርጌው ለውጥ ያገኘሁበት ነገር እናም እጅግ በጣም በተፈጥሯዊ መንገድ ዳሌን ለመጨመር ወሳኝ የሆነ ነገር ስለሆነ ሁላቸውም እንድትጠቀሙት እና እንድትሞክሩት ስለምፈልግ ነው። ታዲያ ውዴ ቻናሌ ቤተሰቦች ዳሌ ወይም ደግሞ መቀመጫችሁ ያማረ እንዲሆን እንዲሁም ቅርጽ ለማውጣት ከፈለጋችሁ በመጀመሪያ እነዚህን ቻሌንጆች መወጣት ይኖርባችኋል ማለት ነው። ታዲያ ውዴ ቻናሌ ቤተሰቦች በዛሬው ላይ በጤናማ መንገድ እና በተፈጥሯዊ መንገድ የዳሌ አጥንቶቻችንን ማስፋት እንዲሁም ማጠናከር ማጎልበት የምንችልባቸውን ወሳኝ የሆኑ ነገሮችና አመጋገባችንን በአጭሩ ዘርዝሬላችኋለሁ። ይህ ቪዲዮ ደግሞ እጅግ በጣም ለብዙ ሴቶች ጠቃሚ፣ ለብዙ ሰዎች አስተማሪ ስለሆነ ሼር፣ ላይክ እያደረጋችሁ አጋሩ። በዚህ ቪዲዮ ላይ ጥያቄ፣ ሀሳብ ካላችሁ በኮመንት ላይ አስሩልኝ፣ አብራሪቼ የምመልስ ይሆናል። ከኔ ጋር በአዲስ የጤና ትምህርት እስከምንገናኝ ቸርቆዩልኝ